ለመኪና ፈላጊዎች በሙሉ አስደሳች የሆነን መረጃ ይዤላችሁ መጥቻለሁ። እንግዲህ 15 ቀናት ያክል የቀሩት ታላቅ ቅናሽን የጭነት መኪናን መግዛት ለምትፈልጉ እንሆ ጊዜው አሁን ነው። ሰላም ጤና ይስጥልን፣ ክብራትና ክብራን ውድ የቻናል ቤተሰቦች፣ እንዲሁም ተመልካቾች ከያላችሁበት የዓለም ዳርቻ ጫፍ እስከ ጫፍ የአክብሮት ሰላምታችን ይድረሳችሁ እያልን ዛሬ ብዙዎቻችሁ የምትወዷቸውንና ብዙዎቻችሁ በጉጉት የምትጠብቋቸውን የጭነት መኪና ዋጋ በተለይ በሀገራችን ኢትዮጵያ ብቸኛ የአይሱዙ ተሽከርካሪን ወደ ሀገር ውስጥ የሚያስገባው ድርጅት ካኪ ሞተርስ ለረመዳን ጾም ለሙስሊም ተከታዮች በሙሉ መልካም ምኞቱን እየገለጸ አጭር ጊዜ ብቻ የሚቆይ የመኪና ቅናሽ አማራጭን እንግዲህ ይዞላችሁ መቅረቡን በደስታ እገልጽላችኋለሁ። እንግዲህ ይህንን እድል ተጠቅማችሁ መኪናውን ገዝታችሁ ወደ ስራ ለመግባት ጊዜው አሁን ነው። እነዚህ ተሽከርካሪዎችን እንግዲህ ማግኘት ለምትፈልጉ የስልክ ቁጥርም እሰጣችኋለሁኝ። ስለ መኪናው የተለያየ መረጃዎችን በስፋት እንመለከታለን። ቪዲዮን ላይክ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው አመራን። እንግዲህ ክቡራን ተመልካቾቼ በዛሬው ዕለት እጅግ ለየት ያለ አስደሳች የሆነን መረጃ ነው ይዤላችሁ የቀረብኩት። እንግዲህ የጭነት መኪናን መግዛት ለምትፈልጉ ውድ የቻላል ቤተሰቦች፣ እንዲሁም ተመልካቾች እጅግ ሰፊ የሆነ ልዩነት የዋጋ ቅናሽ ነው ለአጭር ጊዜ ብቻ የሚቆይ ማለትም አሁን ቢያንስ እስከ 15 ቀን አካባቢው ነው የቀረው። እንግዲህ እድሉን ፈጥኖ የሚጠቀም ካለ መንገዱ ክፍት ነው እያልኩኝ ዝርዝር መረጃውን ደግሞ እን

የደንበኞቹን ፍላጎት ለማሟላት ሁልጊዜ የሚሰራው ካኪ ሞተርስ ለአጭር ጊዜ የሚቆይ ቅናሽ በአይሱዙ ኤንኤምአር ላይ ያደረገ መሆኑን ሲገልጽ ለ በደስታ ነው። ምን ይህ ብቻ! እስከ መጋቢት 22 ቀን 2017 በሁሉም የጥገና ማዕከሎቻችን ላይ ከዚህ በታች የሚዘረዘሩትን አገልግሎቶች በቅናሽ የምታገኙበትን አማራጭ ይዘ ይዘንላችሁ ቀርበናል ከነዚህ አገልግሎቶች መካከልም 30% ቅናሽ በጥገና ወቅት በዘይትና የናፍጣ ፊልትሮች ላይ ነፃ የሞተር ዘይት 2 ሊትር እና 4 ሊትር 50% የእጅ ዋጋ ቅናሽ ነፃ 32 የተሽከርካሪ አካላት ፍተሻና ሪፖርት ነፃ የተሽከርካሪ ጤና ሪፖርትስ ከማብራሪያ ጋር ለኮመን ሬል ተሽከርካሪዎች ከቅድመ ብልሽት ጥገና ውጭ ለሚሰጥ አገልግሎት 8% በመለዋወጫ ላይ እና 15% ቅናሽ በእጅ ዋጋ ላይ የተንቀሳቃሽ ጥገና በደንበኛው ጥያቄ መሠረት በጥገና ሂደት ለምንጠቀማቸው ኦሪጂናል መለዋወጫዎች የ3 ወር ወይንም የ300 ኪሎ ሜትር ቅድሚያ ባወጣው ዋስትና የሚሰጡ መሆኑን እንግዲህ በታላቅ በስራት በዛሬው ዕለት ይዤላቸው ቀርቤያለሁ። እንግዲህ በዛሬው ዕለት ይዤላችሁ የቀረብኩት የጭነት መኪናን ገዝታችሁ ወደ ስራ መግባት ለምትፈልጉ ለ15 ቀን ብቻ ነው። እንግዲህ አሁን የቀረው ማለትም ከዚያ በፊት ወደ አንድ ወር አካባቢ ነበረ፣ አሁን ላይ ወደ 15 ቀን አካባቢ ይቀራል። ይህንን እድል ተጠቃሚ ከሆናችሁና መኪናውን መግዛት ለምትፈልጉ እንግዲህ የስልክ ቁጥር የማሳውቃችሁ ይሆናል። በነገራችን ላይ ኦባማ ኤንፒአር አይሱዙ መኪና ሳይሆኑ ለየት ያሉ ተሽከርካሪዎች ናቸው። እነዚህን ተሽከርካሪዎች እንግዲህ መጠቀም የምትችሉበት አማራጭ ነው። ታዲያ ኦባማ የጭነት መኪና አሁን ላይ ምን ያክል እየተሸጠ ነው የሚለውን ደግሞ ይህንን መረጃ ከሰጣችሁ በኋላ በማስከተል ወደ እናንተ አደርሳለሁ። እንግዲህ ይህንን ተሽከርካሪ ማግኘት ለምትፈልጉ አድራሻቸው ቄራ ቃሊቲ፣ አለም ገናና ሐዋሳ ሲሆን ለመኪና ሽያጭ አገልግሎት በ0911225259 ወይንም በ911215830 አሁንም በ911225251 በዚህ ለመኪና ሽያጭ ብቻ መደወል የምትችሉ ሲሆን ለጥገና አገልግሎት ደግሞ በ ሰባት ወይንም በ0939222888 መደወል የምትችሉ ይሆናል። እያልኩኝ እንግዲህ ኦባማ የጭነት መኪና 2025 ሞዴል እስካሁን አልገባም። ምናልባትም በዚህ ወራት ሊገባ ይችላል የሚል መረጃዎች ይኖራሉ። ከገቡ እሰየው የምንሰራላችሁ ይሆናል። ካልገቡም የምንጠብቅ ይሆናል። ነገር ግን በ2024 ሞዴል አሁን ላይ እየተጠራ ወይንም እየተሸጠ የሚገኝበት የዋጋ መረጃም አምስት ሚሊዮን ብር ሲሆን በ2023 ሞዴል ደግሞ እየተሸጠ ወይንም እየተጠራ የሚገኝበት የዋጋ መረጃም ከ2024 የመቶ ሺ ብር ዝቅ በማለት ወደ 4 ሚሊዮን 9 መቶ ሺ ብር እየተሸጠ ይገኛል። ሌላው ደግሞ በ2022 ሞዴል ነው። ይህም ደግሞ ከ100 ሺህ ብር ዝቅ በማለት በአራ 4 ሚሊዮን 800 ሺህ ብር ለገበያ መቅረቦን ተመልክተናል ማለት ነው። እንግዲህ በዛሬ ዕለት እጅግ በጣም ወሳኝ ወሳኝ የሆነን መረጃ ነው ይዤላችሁ የቀረብኩት። ኦባማ የጭነት መኪናን መግዛት ለምትፈልጉና ይህንን መግቢያ ላይ የገለጽኩላችሁ አዲሱን ተሽከርካሪ የጭነት መኪና ኦባማ የጭነት መኪና አይነት ነው። ባይ ዘ ዌ ኤንፒአር እና ኤንኤምአር ልዩነት የተወሰነ ነው ያለው። ዞሮ ዞሮ ግን እናንተ እጅግ በጣም ፈጥናችሁ መግዛትና መጠቀም የምትችሉበትን አማራጭ ነው ዛሬ እንግዲህ ካኪ ሞተርስ ይዞላችሁ የቀረበው ይህ ድርጅት እንግዲህ ብዙ ጊዜ የአይሱዙ ተሽከርካሪዎች ላይ የተለያዩ አይነት መረጃዎችን በእኛ በኩል ወደ እናንተ የምናደርስበት ነው። ለደንበኞቹ ሁሌም ታታሪ የሆነው ይህ ድርጅት አሁንም ታዲያ እናንተን ተጠቃሚ ለማድረግ እንግዲህ ዝግጁ ሆኗል ማለት ነው። እንደሚታወቀው በአሁኑ ሰዓት ላይ የጭነት መኪና ኦባማ የጭነት መኪና እጅግ በጣም ተወዳጅና ተፈላጊ ከሆኑ ተሽከርካሪዎች መካከል በቁጥር አንድ በሚባል ደረጃ እንግዲህ የሀገራችንን የመኪና ገበያ ተቆጣጥረውት የሚገኙ ተሽከርካሪዎች ናቸው። እናም ዛሬ ይዤላችሁ የቀረብኩት እንግዲህ እነዚህን ተሽከርካሪዎች ገዝታችሁ ወደ ስራ መግባት ለምትፈልጉ እህት ወንድሞቼ፣ በተለይ በውጭ ሀገራት ሆናችሁ ይህንን እድል መጠቀም ለምትፈልጉ ሁሉ ዛሬ እጅግ በጣም ወሳኝ ወሳኝ የሆነ መረጃ ነው እንግዲህ ቴሌቪዥን ላችሁ የቀረብኩት በነገራችን ላይ እስከ 170 ሺህ ብር አካባቢ ነው ቅናሽ የተደረገው ከነበረበት ዋጋ ላይ ማለት ነው። ታዲያ ይህንን ዕድል ፈጥናችሁ ተጠቀሙበት እያልኩኝ ይህ ቪዲዮ ደግሞ ለብዙ ኢትዮጵያውያን እንዲደርስ የቻላችሁትን አድርጉ። ላይክ ላይክ ሸርሸር ሸር እያደረጋችሁ ለብዙ ኢትዮጵያውያን አድርሶት እያልኩኝ ለቻናላችን ደግሞ አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ እያደረጋችሁ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉላለሁ። ለዛሬ ያቀረብኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያቸው ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወረህመቱላሂ ወበረካቱ።